እንኳንደና መጡ ዶክተር መቅደስ ና ቆይ። ይሄን ተመስገን እናመሰግናለን። እንግዲህ ሰሞኑን ከጤና ባለሙያዎች ጋር ተያይዞ የነበረ ሁኔታ አለ። ከዚህ አኳያ አሁን ላይ በጤና ተቋማት ያለው አገልግሎት አሰጣጥ ምን ይመስላል? እመሰግናለሁ ተመስገን። በተለይ በአገር አቀፍ ደረጃ በተለያዩ የጤና አገልግሎት መስጫ ዘርፎቻችን ቦታዎች ላይ በሁሉም ጤና ተቋማት ላይ በአቀር ደረጃ ከጤና ኬላዎች አንስቶ በጤና ጣቢያዎች፣ በሆስፒታሎች እንግዲህ በጤና ኬላዎች እንኳን ስናይ ከ18 ሺ በላይ የሚሆኑ ጤና ኬላዎች አሉን። ከ4 ሺ በላይ የሚሆኑ የጤና ጣቢያዎች አሉን። ከ350 በላይ የሚሆኑ የመጀመሪያ ደረጃ ሆስፒታሎች አሉን። በደረጃም ስንመለከታቸው የጀነራል ሆስፒታል አጠቃላይ ሆስፒታል የምንለውና ሪፈራል ሆስፒታሎች አሉን። በእነዚህ ሆስፒታሎች በሀገር አቀፍ ደረጃ በሁሉም ቦታ ላይ የጤና ባለሙያዎቻችን የጤናው ስነ ምግባሩን በሚጠብቀው መልክ በተገልጋዮቻችንን በአገልግሎት ቦታቸው ላይ ሆነው ያለምንም የአገልግሎት መቆራረጥ በአብዛኞቹ የጤና ተቋሞቻችን አገልግሎት እየተሰጠ ይገኛል። በዚህ አጋጣሚም ደግሞ በዚህ አገልግሎታቸውን ህዝባቸውን እያገለገሉ ያሉ ጤና ባለሙያዎቻችንን በራሴም በጤና ሚኒስቴርም ስም በተለይ ደግሞ በሚያገለግሉት በህብረተሰብ ስም እጅግ አድርጌ ማመስገን ፈልጋለሁኝ። የጤና አገልግሎቶች በሁሉም ደረጃ በሚባል ደረጃ አገልግሎቶች ቀጥለዋል። የተኝቶ ሕክምናም የተመላላሽም የጽኑ ሕክምና ህሙማን እንዲሁም ደግሞ የተለያዩ አገልግሎቶች እንደቀጠሉ ነው የምናውቀው። ከዛ በተጨማሪም ደግሞ ምናልባት በጥቂት ቦታዎች ላይ በጥቂት መማር ማስተማር ባለባቸው ተቋማት ላይ የአገልግሎት መቆራረጦች ያነበሩበትን ሁኔታም በመገንዘብ በአስቸኳይ ህብረተሰባችን አገልግሎት ማግኘት የሚችልበትን በተለይ ደግሞ ሲኒየር ሀኪሞች የጤና ባለሙያዎች ነርሶችም ሁሉም በቦታቸው ላይ ሆነው ቶሎ ተረባርበው አገልግሎቶችን የማስጀመር የማስኬድ ስራ እያደረጉ ነው ያለው። ይህም ደግሞ በአገልጋዮቻችን ህብረተሰባቸውን ለማገልገል በየትኛውም ጊዜ በየትኛውም ቦታ አገልግሎታቸውን እየቀጠሉ ህብረተሰባቸውን እንደሚያገለግሉ የሙያ ስነ ምግባራቸውን ያሳዩበት ስለሆነ እጅግ አድርጌ ማመስገን እፈልጋለሁ። ጥቂት መማር ማስተማር ቦታ ብለዋል። የጤና ትምህርት ማለቶት ነው። የጤና ትምህርት በጥቂት ተቋማት ነው። ይህም በጣም ብዙ ጥቂት ተቋሞች ናቸው እንጂ አብዛኞቹ ተቋሞች በሀገር አቀፍ ደረጃ ስንመለከት አገልግሎታቸውን ቀጥለዋል። እነዚህም የምናነሳቸው ተቋሞች የሲኒየር ሀኪሞቻቸውን የጤና ባለሙያዎቻቸውን አሰባስበው አብዛኞቹን አገልግሎቶች ሳይቆራረጥ ለማስኬድ ስራዎቻቸውን ቀጥለዋል። ይህም ደግሞ የሙያ ስነ ምግባሩ የሚጠብቀውን ስራ ስላደረጉ እጅግ አድርገን እናመሰግናለን። ይህም የሚቀጥል ይሆናል። ከዚህ ጋር አብሮ የምናነሳው በተለይ ባለሙያዎች ወደ ጤና ተቋማት መጥተው አገልግሎትን በሚሰጡበት ጊዜ የተለያዩ መረጃዎችን በተለይ ውዥንብሮችን በመፍጠር አገልግሎቶች ቆመዋል፣ ለምን ትሄዳላችሁ ማስፈራሪያ እንዲሁም ደግሞ የሙያ ስነ ምግባሩ የማይፈቅዱ ስራዎችን በተለይ ደግሞ አገልጋዮቻችንን በማስፈራራት የሚያስጨንቁ ሰዎች እንዳሉም ደርሰናል። ከዚህም አንጻር ደግሞ የጤና ባለሙያዎቻችንን ብቻ ሳይሆን ህብረተሰቡን ከመጠበቅ አንጻር የህግም እንደገና ደግሞ የጤና ስነ ምግባሩ በሚያዘው መልክ እርምጃዎችን በማድረግ ህብረተሰባችንን እንደምንጠብቅ በዚሁም ደግሞ ባለሙያዎቻችንን የጤና አገልግሎታቸውን በሚሰጡበት ቦታ ሁሉ በሚሰሩት ስራ እያመሰገንን በተጨማሪ በሚኖራቸው ነገር ላይ አገልግሎት ሳይቆራረጥ ከየትኛውም አቅጣጫ የሚደርስባቸው ጫና ተቋቁመው እየመጡ ስለሆነ እጅግ አድርገን ማመስገን እንፈልጋለን። በቀጣይ የሚከናወኑ ተግባራትስ ምንድን ናቸው ዶክተር መቅደስ በጤናው ዘርፍ እንግዲህ ከመንግስት ከዚህ በፊትም የአገልግሎት ጥራት እንዲሁም ደግሞ ተደራሽነት በጤና ባለሙያዎችም የሚነሱ በተለያየ ጊዜ የሚነሱ ጥያቄዎች አሉ። እነዛን ከግምት ውስጥ በማስገባት ቀደም ብሎ እንደጀመረው ከነዚህ ምላሾች ከመስጠት አንጻር ከህብረተሰብም ከጤና ባለሙያዎችም ምላሽ ከመስጠት አንጻር ብዙ ስራዎችን እየሰራ ነው። እነዚህንም እናስቀጥላለን። በተዋረድ ለምሳሌ በተቋማት ደረጃ ውይይቶች እየተካሄዱ ነው። እነዚህ ይቀጥላሉ። ከዛ በተጨማሪም ደግሞ በክልል በዞን በወረዳ በእነዚህ የሚደረጉትና በተቋማት ደረጃ የተጀመሩት ውይይቶቻችን የጊዜ ሰለዳቸውን ጠብቀው አሁንም መንግስት ባስቀመጠው የጊዜ ሰለዳ ውይይቶቻችንን እያደረግን የጋራ ጫናዎቻችንን የጋራ ጥያቄዎችን አንድ ላይ በማምጣት የዘላቂ የሆነ መፍትሔ ለማስቀመጥ ስራዎችን ይቀጥላል። ይህንንም ደግሞ ጀምሯል። አብዛኞችቹ ጥያቄዎች ምላሽ ያገኙ አሉ፣ ደሞ ያላገኙ አሉ፣ የሚመለሱ አሉ። በተግባር ግን ከሙያ ማህበራት ጋር ከባለሙያዎች ጋር በተቋም ውስጥ የሚነሱ ጥያቄዎችን በጋራ በመፍታት ዘላቂ መፍትሄ ለማስቀመጥ አሁንም መንግስት ቁርጠኝነት አለው። ይህንን ያስቀጥላል። ተገልጋዮቻችንን የሚያነሷቸውን የአገልግሎት ጥያቄዎች ባለሙያዎቻችንም ደግሞ በሙያው ዘርፍና በተለያዩ ጥያቄዎች በእነሱ የሚያነሱትን ጥያቄዎች በመያዝ በዘላቂነት ለይተን ዘላቂ መፍትሄ ለማስቀመጥ ስራዎቻችንን ጀምረናል። ይህንንም ደግሞ ለማስቀጠል መንግስት ትልቅ ቁርጠኝነት አለው። ይህንንም ደግሞ እንቀጥላለን። ዶክተር መቅደስ ዳባ የጤና ሚኒስትር፣ ለጊዜውም ላሳቡም አመሰግናለሁ። እጅግ አድርጌ አመሰግናለሁ።